ማሻላህ ሰበር ዜና ሰበር መረጃ ነው። መነጋገሪያ ስለነበረው የመካነ መቃብር ጉዳይ መግለጫ ተሰጥቷል። የተቀዳሚ ምፍቲ ሀጂ ዑመር እድሪስ የተቀበሩበት ስፍራ ሁሉም ምዕመን የሚቀበርበት ስፍራ ነው ተብሏል። አንዱ ክርክር የነበረው በአክሱም ውስጥ ጭፈራ ቤቱም ሴተኛ ዳሪውም ጫት ቃሚውም ጨፋሪውም በሚኖርባት ሙስሊም ስልምይሄ ጭንቅ ነው። አሁን አሁን መሲ ሰለመች እያቸሁ ትልኩልኛ ትስለማ እናትዬ ስታነበው እኮ ነው። መጀመሪያ መዘመር ነው እንጂ እኮ ቃሉን አታውቀውም ማለት ነው። ገልጦ ያነበበ ሰው እውር ማብራቱን ያነበበ ሰው ዲዳዎች እንዲናገሩ ማድረጉን ያነበበ ሰው ባህር መክፈሉን ያነበበ ሰው መና ማውረዱን ያነበበ ሰው ፎሬቨር አይሰምም። እጅግ በርካቶችን እያነጋገረ የሚገኘው የአቶ መንሱር ጀማል ንግግር። ታዋቂው ኢትዮጵያዊ አቶ መንሱር ጀማል እንደ ኤለን መስክ ታዲያ ሳተላይት ላመነጥቅ ነው ሲል ተደምጧል። አሰላሙ አለይኩም ወረህመቱላሂ ወበረካቱ ማሻ አላህ። ሰበር ዜና ሰበር መረጃ ነው። ያው ይህን ሰሙን ሲያናጋ የነበረው ማህበረሰቡ ሙስሊሙን እርስ በርሱ ሲያጨቃጭቅ የነበረው የሙፍቲ መቃብርን በተመለከተ ወይም የተቀበሩበትን ቦታ በመኖሪያ ቤታቸው በተመለከተ ዛሬ የኢትዮጵያ እስልምና ጉዳዮች ከፍተኛ ምክር ቤት ባወጣው መግለጫ መሰረት፣ በአስራ ሁለተኛው መካነ መቃብር ተደርጎ እንዲያዝና ከዚህ በኋላ ሙስሊሙ ማህበረሰብ ልክ እንደ ማንኛውም መቃብር ስፍራ እንደሚጠቀምበት እንደዚሁም ደግሞ እንደ ማንኛውም መቃብር ስፍራ ደግሞ የሚያስፈልገውን ነገር በመጅሊስ እውቅና ስር ሆኖ በመጅሊስ እንዲተዳደር ተወስኖ መግለጫ ተሰጥቷል። መግለጫውን ፌስቡክ ገጼ ላይ እለቀዋለሁኝ። እዛው ላይ የተከታተሉት። ማሻላ ይሄ ነው የሚፈለገው። ስለዚህ በዚህ አጋጣሚ ስትለፉ የነበራችሁ ድምፅ ስትሆኑ የነበራችሁ ሸሪያውን ለማስጠበቅ ስትተጉ የነበራችሁ ወንድሞች ወገኖች፣ በአጠቃላይ ጀዛኩሙላሁ ኸይረን። ማሻ አላህ ውጤታችሁ ፍሬ አፍርቷል። ሹክረን ወጀዛኩሙላሁ ኸይረን። ሰላም ሰላሙ አለይኩም ወረሕመቱላሂ ወበረካቱ። መነጋገሪያ ስለነበረው የመካነ መቃብር ጉዳይ መግለጫ ተሰጥቷል። የተቀዳሚ ሙፍቲ ሐጂ ዑመር እድሪስ የተቀበሩበት ስፍራ ሁሉም ምእመን የሚቀበርበት ስፍራ ነው ተብሏል። የአዲስ አበባ እስልምና ጉዳዮች ምክር ቤት ባወጣው መግለጫ ነው ይሄንን ያሳወቀው። ተቀዳሚ ሙፍቲ የተቀበሩበት ቦታ ከአዲስ አበባ ከተማ አስተዳደር ፕላንና ልማት ኮሚሽን በደብዳቤ ቁጥር እንግዲህ፣ እንደምትመለከቱት ፍቃድ የተሰጠው መሆኑን እና በተጻፈ ደብዳቤ ከቅይጥ መኖሪያነት ወደ መካነ መቃብርነት የተቀየረ መሆኑን ለማረጋገጥ ችለናል። ስፍራውን በአዲስ አበባ ውስጥ እንደሚገኙት የሕዝበ ሙስሊሙ መካነ መቃብሮች በመቁጠር በሁለተኛ መካነ መቃብርነት እውቅና ሰጥተነዋል ነው የሚለው መግለጫው። በመሆኑም የመቃብር ስፍራውም ተጨማሪ የማስፋፊያ ጥያቄም ለመንግስት ከማቅረባችን በተጨማሪ ማንኛው ሙስሊም ሲሞት የሚቀበርበት በመሆኑም ለመካነ መቃብሩ አስፈላጊውን ጥበቃ ድጋፍና ክትትል በመጅሊሱ በኩል እንደሚደረግለት ማሳወቅ እንወዳለን ይላል መግለጫው ስለሆነም ከአሁን በኋላ ከመካነ መቃብሩ ጋር በተያያዘ የሚደረጉ ማንኛውም አይነት አጀንዳዎች ሊቆሙ እንደሚገባም አሳውቋል። በድምጹ ሰበብ ለቀናት በሀዘን ተውጦ እያለቀሰ ስለቆየው ሰሐባ ምን ያህሎቻችሁ ታውቃላችሁ? ይህ ሰሐባ ሳቢት ብን ቀይስ ይባላል። በነቢዩ ሰለላሁ አለይሂ ወሰለም ጊዜ ለቀናት ቤቱ ተኮራምቶ እያለቀሰ ቆየበት ሁኔታ ነበር። ይሄንን የሰሙት ነቢዩ ሰለላሁ አለይሂ ወሰለም ይህ ሰው ምን ሆኖ ነው እንደዚህ በሐዘን ተውጦ ቤቱ እያለቀሰ የቆየው በማለት እንዲጠራ አደረጉ። ይህ ሰው ነቢዩ ሰለላሁ አለይሂ ወሰለም ዘንድ ከመጣ በኋላ ያቀረበው ምክንያት ለሁላችንም ትምህርት የሚሆን ነው። ይህ ሰሓባ ቀደም ሲል እንዳለው እጅግ

መልእክተኛው ነቢዩ ስ ላ ስለም ዘንድ ከሳቸው ድምፅ ከፍ አድርጋችሁ አትናገሩ። ሌሎቻችሁ እንደምትጠራሩት እንደምታወሩትም ለነቢዩ ስ ላ ስለም እንደዚህ አይነት ስርዓት አታድርጉ ዝጋርጉ ድምፃችሁን የሚል ነበረ። ይህንም ባለማድረጋችሁ ሰበብ ደግሞ ስራችሁ እንዳይበላሽ ያስፈራል የሚል መልእክት ነው። ይህን ጊዜ ይሄ ሰሓባ በጣም ተጨነቀ። እኔ ተፈጥሮ እኮ ድምፄ ከፍ ያለ ነው እና ይሄ ቁርአን አንቀጽ የሚመለከተው እኔን ነው ብሎ በመጨነቅ ቤቱ በሩን ዘግቶ

ተናገረ ነቢ ስ ላ ሰለም፣ ግን በትላልቅ ብስራቶች ሸሂድ ሆኖ ጀነት የሚገባ ሰው መሆኑን ነቢ ስ ሰለም ተናገሩ። ሁሉንም የቁርአን አንቀጾች በዚህ መልኩ እኔንም ያናግረው ብለን የምናስብ ከሆነ ከምንፈራቸው ነገሮች ሁሉ ርቀን የምናስባቸውን መልካም ትላልቅ ጸጋዎች አላህ ይሰጠናል። እጅግ በርካቶችን እያነጋገረ የሚገኘው የአቶ መንሱር ጀማል ንግግር። ታዋቂው ኢትዮጵያዊ አቶ መንሱር ጀማል እንደ ኤለን መስክ ታዲያ ሳተላይት ላመነጥቅ ነው ሲል ተደምጧል። እንደ ኤለን መስክ ስፔስ ኤክስ የግል ሳተላይት ለማመንጠቅ እንግዲህ በኤሮስፔስ ላይ እየሰራው ነው እስከ 2020 ድረስን አሳካለው ብዬ እገምታለው ሲል እንግዲህ አቶ መንሱር ጀማል ተናግሯል። ከዚህ የአቶ መንሱር ጀማል ንግግር በኋላ ታዲያ እጅግ በርካቶች የተለያዩ ሀሳባቸውን እየሰጡበት የሚገኝ ሲሆንም እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩ፣ ፎሎ ማድረጋችሁ እንዳለሱ። አሁን ላይ ድጋሚ እንደገና ባገረሻው የፍለስጤምና እስራኤል ጦርነት እስካሁን ከመቶ በላይ ፍለስጤማውያን መገደላቸውን በእስራኤል ሀይሎች ተነግሯል። በሌላ በተጠናተና ደግሞ ሀማስ ይህንንም ትጥቅ እንዲቆም ጠይቋል። ዩናይትድ ስቴትስ ከምንም አላለችም፣ እስራኤልም እያጠቀች ትገኛለች። ታዲያ 75 አካባቢ የሚሆኑ ፍለስጤማውያን ኢትዮጵያውያን ደግሞም ሀማስ ትጥቁን እንዲፈታ እንደማይፈልጉም ተሰምተዋል። አሁን ላይ ፈጣሪ ነው ወይስ የፈጣሪን ፍጡር ለማጥፋት የመጣ ሌላ ክፉ ፍጡር ነው? አላህ የሚባለው ፈጣሪ ነው ወይስ ፍጡር ነው? ፈጣሪ ከሆነ የራሱን ፍጡር ለምን ይገላል? አለመፍጠር ይችላል። በአደጋ ማጥፋት ይችላል። በመጨረሻው ዘመን ሊፈርድበት ይችላል። ብዙ አማራጮች አሉት። እኔ እንግደን ለምን ይለኛል ነው ሌላ ሰው? እኔ ለምንድን ነው ሰው እንድገለው ለምን ይልከኛል? ሁልጊዜ በጣም ግራ ይገባኛል። ይህ ጥያቄ ለምንድን ነው የሚልከኝ እኔን? ለመምህር ፋንታሁን ዋቄ ጥያቄ ኡስታዝ ወሂድ የሚገርም የተባለ መላይ ሰጡታል። አሁን እዚህ ጋር እየዘላችኋለሁ ይሄ ጥያቄ ማለት ነው። መምህር ፋንታሁን ጥያቄ ብቻ ሳይሆን የብዙ ክርስቲያን ወገኖቻችንም ጥያቄ ጭምር ነው። ስለዚህ ይህ ቪዲዮ ወደም፣ ላይክ፣ ሼር፣ ሪፖስት ያደርጋችሁ ብዙ ሰዎች ጋር እንዲደርስ አድርጉ ማለት ነው። ምናል በአካል ሲያገኙ በሶሻል ሚዲያን በተለያየ መልኩ እንግዲህ ሰዎችን መግደል በእስልምና ጅነት የሚያስገባ ተግባር ነው ጽድቅ ተግባር ነው አይደለ ብለው ይጠይቁናል፣ አይደል ስለዚህ ይህን ነገር አድርሱላቸውና በፍጹም ትልቅ ኃጢአት እንደሆነ ይባስ ብሎ እንደሚያስቀጣ እንዲያውቁ፣ እንፈልጋለን ስልምና የጭካኔ ወይም ደግሞ የመግደል እምነት ሳይሆን የርህራሄ እና የእዝነት እምነት እንደሆነ እንዲያውቁና አትሊስት ይህ ቪዲዮ የሚደርሳቸው ሌላ እምነት ተከታዮች ይህንን በዚህ መልኩ የሚያስቡ ከነበረ ይህንን መቀየር እንዲችሉ ማድረግ እንችላለን ብዬ አምናለሁኝ። ለዛ ምን ቪዲዮ ያመጣሁላችሁ ላየዘላቸውን አዳምጡት፣ እስከ መጨረሻው አዳምጡት። ኮፒ ሊንክ ሪፖስትም ሼርም አይረሳ ማለት ነው። አሌይኩም ወረህመቱላሂ ወበረካቱ ያሙስሊሙ ሙስሊማት እንዲሁም ይህን መርሀ ግብር መተከታተሉ ክርስቲያን ታዳሚዎች ሁላችሁንም ሰላም ብያለሁ። እንሻላ ዛሬ የሚኖረን ቆይታ ምንድን ነው? ለመምህር ፋንታውን ዋቂ ለቀጠፈበት ቀጥፈት መልስ እንሰጣለን ማለት ነው። በመጀመሪያ ከቁርአን ተነስተን ስንጀምር ቁርአን ሰዎችን ዝም ብላችሁ ግደሉ አይልም። እንደውም አላህ በቁርአን ውስጥ በሱረቱል ኢስራ ምዕራፍ 17 ቁጥር 33 ላይ ያቺ አላህ እርም ያደረገባት ነፍስ ያለ ህግ አትግደሉ ነው የሚለው። ቁርአን ላይ ብዙ ቦታ ላይ አተግደሉ የሚል ነገር አለ። መግደል ራሱ ረሰላለ ሰለም በኢማም ቡኻሪ መጽሐፍ 83 ሐዲስ 53 ላይ ረሰላለ ሰለም እንደነ ያሉት አባይ ወይም ታላላቅ አጥቶች የሚባሉት ባላ ማሻረክ፣ ወላጆችን አለማክበር አክበር፣ ነፍስን መግደልና ይወሽት ማhallላ ነው ብለዋል። ነፍስን መግደል የሚባለው ነገር حرام ነው በእስላም አይፈቀድም። ራሱ ማለት ማይዳ ምዕራፍ 5 ቁጥር 32 ላይ እንደዛ ነው። በዚህ ምክንያት በእስራኤል ልጆች ላይ እነሆ ያለ ነፍስን መግደል ወይም በመድር ያለው በስተቀር ነፍስን የገደለ ሰዎችን ሁሉ እንደገደለ ነው። ሕያው ያደረገ ደግሞ ሰዎች ሕያው እንዳደረገ ነው። የተከለከለ ነው፣ ሐራም ነው። ራሱ ማለት ነው ሱረቱል ፉርቃን ምዕራፍ 25 ቁጥር 68 ላይም እንደዛ ነው። እነዚያ ካላ ሌላ አምላክን የማይገዙ ያቺ አላህ ህርም ያደረገባትን ነፍስ በግቢውን እንጂ የማይገዱ ይላል። ስለዚህ ነፍስን መግደል የሚባለው ነገር በኢስላም ሐራም ነው ራሱ ድንበር ታልፎ ካልተመጣ በስተቀር ማንም ሰው አምላካችን አላህ ሂዱና ዝምብላችሁ ግደሉ የሚል ነገር የለውም። ሱረቱ በቀራ ምዕራፍ ሁለ ቁጥር 190 ስንመለከተው፣ እነዚያ የሚጋደሏችሁን በአላህ መንገድ ተጋደሉ፣ ወሰን አትለፉ፣ አላ ወሰን ኃላፊዎችን አይወድምና አለ። የሚጋደሏችሁን በአላህ መንገድ ተጋደሏል። ለምንድን ነው በአላህ መንገድ ያለው ሲባል፣ በዘር ምክንያት፣ በብሔር ምክንያት፣ በፖለቲካ ምክንያት፣ በተለያየ ነገር ከቀለም ጋር ከምን ጋር ተያይዘው ከሆነ ነፍስያ ነው የሚሆነው። ከነፍስያ ጋር ነው። ኤጎ ሴንትሪክ ነው የሚሆነው። ስለዚህ በአላህ መንገድ የሚለው ነገር ምንድነው? ቴዎሴንትሪክ መሆኑን ነው የሚያሳየው ማለት ነው እንጂ ሂዱና ዝም ብላችሁ ግደሉ የሚል ነገር ቁርአን ላይ የለም። ሱረቱ ሀጅ ምዕራፍ 22 ቁጥር 39 ላይም እንደዛ ነው ለእነዚያን ለሚገደሉ ምዕመናን እነሱ የተበደላቸው በመሆናቸው መጋደል ተፈቀደላቸው ይላል። ስለዚህ የተፈቀደው የሚፈቀደው ሄዶ መጋደል ወይም ደግሞ ሂድና ግደል የሚል ነገር የሚፈቀደው ወሰን አልፎ ድንበር ላለፈ እንጂ ዝም ብለህ ሄደ የሰው ንብረት ዝረፍ፣ የሰው ንብረት የሚል ነገር የለም። ስለዚህ እዚህ ጋር ውሸት ነው አለ ለምንድነው? ነው የሚልከኝ ያልከበት የተሳሳተ መረዳት ነው ማለት ነው። ይሄ ነው የመጀመሪያው ማለት ነው። ሌላ ነገር ምንድነው ደግሞ ፍትህ ነው ራሱ በሱረቱ ሹራ ምዕራፍ 40 ቁጥር 40 ላይ የመጥፎ ነገር ዋጋ ቢጥዋ መጥፎ ናት ተብሎ የተቀመጠው ስለዚህ ከዛ አንጻር ፍትህ ነው ራሱ። ነፍስን ዝም ብሎ መግደል ግን የተፈቀደ ነገር አይደለም። እስልምና እንደዛ ብሎ አያስተምረንም ማለት ነው። ሱረቱ በቀራ ምዕራፍ ሁለት ቁጥር 179 ላይም እንደዛ ነው ለባለ አእምሮች ለናንተ በማመሳሰል ህግ ውስጥ አለላችሁ ይላል ትጠነቀቁ ዘንድ ገዳይም መግደል ተደንግገላችኋል። ዝም ብላችሁ ከመሬት የተነሳ ግደሉ የሚል ነገር የለም በእስልምና አስተምሮት ውስጥ የለም። ኡስታዝ ዋሂድ ከቁርአን በጠቀሰው በተጨማሪ በመጽሐፍ ቅዱስ ምን ይላል ይህ ጉዳይ የሚለውንም ዳሰዋል። ግን የጉዳይን ሀሳብና ፍላጎት ይሄ አይደለም የኔ ፍላጎት በእስልምና የሚለው ማድረስ ስለነበር እንግዲህ አድርሻለሁ። እንግዲህ የቀረው ማድረስ ተፈልጉ ሰዎች፣ ኮሜንት ላይ ሀሳባችሁን አይቼ ቴሌግራም ላይ አስቀምጥላችኋለሁ የምትፈልጉት ከሆነ ማለት ነው ሀሳባችሁን አይቼ እቺ በተደረገ ቪዲዮም በደንብ ላይክ፣ ሼር፣ ፖስት አድርጋችሁ ለብዙ ሰው እንዲደርስና አትሊስት ስለ እስልምና ያላቸውን ምልከታ ትክክል እንዳልነበር እንዲረዱ ይፈልጋሉ። በዚህ መልኩ የሚያስቡ ሰዎች ከነበሩ ማለት ነው ይህን ላድርስ ብዬ ነው። ሰላም አለይኩም መቻች። አንዱ ክርክር የነበረው አክሱም ውስጥ ጭፈራ ቤቱም ሴተኛ ዳሪውም ጫት ቃሚውም ጨፋሪውም በሚኖርባት ሙስሊም ይሄ ጭንቅ ነው። አሁን አሁን እንደዚህ አይነት አለ ብሎ የሚያምን ሰው ካለ እነሱ ማስተካከል መቼም አትብላ የሚባል ነገር የለም። አክሱም ከተማ እንጂ ቤተ መቅደስ አይደለችም። አሁንም ተፈጥሮ ያለ አንተን የመሰሉ ተከራካሪዎቹንለእርሶ ሙግድ ያቀረቡትነአልመጡ ይሆን አሁን የምትናገር የምትከራከረው ነው አክሱም ከተማ አክሱም አሁን በሚያስቡት በዚህ በሀያ አንደኛው መቶ ክፍለ ዘመን አሁን በሴኪላሪዝሙ በዚህ በሚመጣው ያለ ማይበል በተለይ ደግሞ በአንቲ ኦርቶዶክስ በሆነ አነጋገርና አስተምሮ እውነት ነው። እንደዛ ነው የሚያስቡት። እንደዚህ ማስባቸው ግን እኔ አላዝንምም አልደነቅም ወድ አይደለም። እንደ ህዝብ እንደ እምነታችን ኢንክሉዲንግ ኢትዮጵያ ነው የምነግርህ። ኢትዮጵያ ሆነ የምትለኝ እንደ መርካንት እንዳልከኝ ኢትዮጵያዊ ያለ አክሱም ኢትዮጵያዊ ልትላት ትችል። ይህ እንድታውቀው ይገባል። መሰረትህ ያንስ ማኳ ከሌላ ቢመጣም እየተረከው ያለው ይሄ አክሱም ያን ሁሉ ብትጠቀምበት ያለ መነሻህ እዛ ነው ያለ። አሁን ካልቀየረ በስተቀር፣ ያ ኢትዮጵያ የምንለው ያለን አሁን ታሪኳን ልመላ ለምርምር ከመጣን ስታርት ፍሮም አክሱም በተናንት በሬ ያረሰ የለም። ህይወት ወደ በዛ ነው የኖርክ ያለው እንጀራ ሆኖ ለኢትዮጵያ ህዝብ እንጀራ ሆኖ ያለ ሀብት ሆኖ ያለ ለጸሐፊያን ለስቶሪያን ለሁሉም አሁን እንጀራ እውነት ያለ ትናንትን ባይኖር ዛሬ አይኖርም። ችግሩ ትናንትን የተሰራ ብቻ የትናንትን እየተጠቀምን የራሳችን አንድም ነገር ሳንጨምር ተመጽዋች በአባቶች በጥንት አያቶቻችን ተመጽዋቾች ሆነን ግን የእነሱን ታሪክ እየደመሰስ መኖራችን ነው የሚያሳፍረው። ስለዚህ አክሱም ከተማ ላይ ያለው በትናንት ነው ነው ህይወት ሁሉ የሚቀጥለው ፎርኤቨር ፎርኤቨር። እሺ መስተካከል ያለ ጉድለት ካለም እያስተካከለ ቅድስናውን ጠብቁ። ታሪክ ዓለም ታሪክ ይዞ ሊሄድ ግድ ነው። አይ ይህንን አይሆንም የሚል ትል ካለን ወደፊት የምናየው ይሆናል። ግን እንደ እኛ እምነት አባቶቻችንም ያስቀመጡት እሱ ነው። አባቶቻችን እያስቀመጡት ደረቱን ደገቱን እሱ ነው። አሁን እስከ ትናንትና እስከጃ ነው እስከ ቀዳማ ሃጼ ሀዲስ ሳይቀር በውሳኔም ሳይቀር በድንጋጌም ሳይቀር አባቶች አስቀምጠዋል ሄደዋል። ይሄ ማለት ግን አንቲ ሙስሊም አይደለም። እሱም ውስጥ ጭፈራ ቤቱም ሴተኛ ዳሪውም ጫትቃሚውም ጨፋሪውም በሚኖርባት አንድ ኦርቶዶክሳዊ ከነክሩ ከነመስቀሉ ከነክሯ መግባት ስትችል በጆሮ ጌጥን በምንም መስቀል አርጋ ስትገባ፣ አንዲት እስላማዊት ሴት ተማሪ ደግሞ ለብሳ መግባቷ ምንድን ነው የሚያስከለክላቸው? የእኛም ጥያቄ ይሄ ነው። የሃይማኖት እኩልነት የሌለባት አክሱም፣ ሙስሊሙን የምትገፋ የሆነች አክሱም፣ ሌላውን የበላይ ለማድረግ የምትታትር የሆነች አክሱም፣ በፍጹም እንደዚህ አይነት አክሱምን ልንቀበል አንችልም። ሙስሊም እህቶቻችን ወንድሞቻችን በነፃነት ሃይማኖታቸውን እየከወኑ እየፈጸሙ። ይሄ የጌታ ትእዛዝ ነው። ከላ ላ ቱጢዑሁ ወስጁድ ወቅተሪብ። እንደዚህ አይነት ሰዎችን በፍጹም አትታዘዛቸው። ስጁድ አድርግ ወደ አላህም ተቃረብ። ሂጃብ አድርጊ ወደ አላህም ተቃረቢ። በፍጹም ይህን ነገር ግልጽ የወጣ ያገጠጠ አይን ያወጣ የሆነ ክህደት ነው። በሴኩላሪዝም ስም በእኩል አስተዳደራለሁኝ። ፍትህ አለ ሃይማኖታዊ መብት አለ ምናምን የሚባልባት አክሱም ማለት ነው። ስለዚህ ይህንን ነገር ነው እኛም እየታገልን ያለ ነው። ቀጣይ ቪዲዮን ደግሞ ሰምተን እንመለስ። ሴቶችም እኮ ተሸፋፍነው መሄድ ነው ያለባቸው፣ በተለይ የአክሱም ሴቶች ልጃገረዶች። አሁን ዩኒቨርሲቲ ከገባ ወዲህ ችግር እየገጠመን ከአለም እየመጣ አስቸገረን እንጂ ተሸፋፍነው ተረከዛቸው ማይታዩ እኮ ነው መጽሐፍ ቅዱሳችንም ያዛል። ነገር ግን መጽሐፍ ቅዱሳችን ይህን ያዛልና ሸፋፍነሽ ስኩል ግቢ ግን አትባል። ያ ትምህርት ቤት ትምህርት ቤት ነው፣ ሰኪላር ትምህርት ቤት ነው። እኔ እኮ ደስ በንግግሬም እኮ ተናግሬዋለሁ እኔ በሆን ደስ ይለኛል። እንዲያው ጠቅላላ በእምነት ሁሉ በየትን ቢሆን ከሆነ ለእኔ ምን ችግር የለም። ልጆችም ገጠም አድርገው መስቀላቸው እንግዲህ እኛም ያው ይህንን የእምነት አባት ተብዬ የሆነ ሰው ነው። እንግዲህ ሰዎች ይህንን ሰበብ አድርገው፣ ይህንን መነሻ አድርገው ሙስሊም እህቶቻችን ወይም ሙስሊሞች ሂጃብ ለብሰው የሚገቡ ከሆነ እኛም ነጠላ ለብሰን እንገባለን ያሉት ከዚህ አንግል ነው። ሃይማኖታችሁ እውነት እርሶ እንዳሉት የሚያዝ ከሆነ ይህን ነገር ብትተገብሩት የመጀመሪያ ቁጥር አንድ ደስተኛ የምንሆነው እኛ ሙስሊሞች ነን ምክንያቱም ዝሙት ይቀንሳል ባለጌነት ይቀንሳል ሌላም መጥፎ የሆኑ ተግባራቶች ይቀንሳሉ እህቶቻችን በማንኛውም እምነት ላይ ያሉ እህቶቻችን ተሰትረው ተደብቀው ተሸፍነው የሚሄዱ ከሆነ ነገር ግን እርስ አሁን እዚህ ላይ የገለጹት ነገር ምንድን ነው ሃይማኖቱ ለማዘዝማ ያዝ ነበረ፣ መጽሐፍ ቅዱሱ ያዝ ነበረ። እንደዚሁም ደግሞ የአክሱም ተማሪዎችም ይሄ ነበረ መለያቸው። አሁን ግን ይህን ነገር ከአውሮፓ ያመጡት የሆነ እኩይ የሆነ ተግባር እንደሆነ በራሱ አንደበት እየመሰከሩት ነው። የእናንተ ተከታይ የሆኑ እምነት ተከታይ የሆኑ እህቶች ይህን ነገር እንዲያስቀጥሉ ቢቻል ይፈቅዱ ነበር፣ ፍላጎቶትም ነበር። አሁን ትምህርት ቤቱ ስለከለከለ ሳይሆን እንደዚሁም ደግሞ ህገ መንግስቱ ስለከለከለ ሳይሆን ልጆቻችሁ ታዛዦች ስላልሆኑ ነው። ከሃይማኖታቸው ይልቅ እነሱ የአውሮፓውያኖችን ስታይል የተከተሉ በመሆናቸው የመጽሐፍ ቅዱስና የሃይማኖትን መመሪያ ወደ ዳር በመጣላቸው ምክንያት ነው ይሄ ነገር ያልሆነው። ከዛ በኋላ ይህንን ደግሞ በተናገሩበት አንደበት ደግሞ ምን አሉ? አይ ይሄ የሃይማኖት ተቋም ራሱን የቻለ የሃይማኖት ተቋም ነው፣ ስለዚህ ፍጹም ሊሆን አይችልም አሉ። እንደገና ተመልሰው መጡና ደግሞ ድጋሚ ትምህርት ቤቱ ከፈቀደላቸው አሉ። አሁን ትምህርት ቤቱ እንዳይፈቅድላቸው እኮ ከምታደርጉት ውስጥ እናንተ በግንባር ቀደምትነት እናንተ ናችሁ። አሁን እናንተን እኛ ልናስፈቅድ አይደለም፣ የትምህርት ቤቱንም አስተዳደር ልናስፈቅድ አይደለም፣ የአካባቢ ሰላምና ጸጥታ ዘርፍም ልናስፈቅድ አይደለም። የምናስፈቅድበት ጊዜ የምንለማመጥበት ጊዜ አልፏል፣ አልቋል። አሁን ለሀገር ደህንነት ለሀገር ሰላም የምትጨነቁ ከሆነ የምታስቡ ከሆነ እነዚህ እህቶቻችን ወንድሞቻችን ወዳችሁ ሳይሆን በግዳችሁ ልትፈቅዱላቸው ይገባል ሊሰግዱ ይገባል። ይሄ እየጠየቅናችሁ እንጂ እየለመንናችሁ አይደለም። እንሻአላህ አክሱም ላይ መስጊዶች ይሰራሉ። ሂጃቦች በደንብ አድርጉ በገፍ ይለበሳሉ፣ ኒቃቦች ይለበሳሉ፣ አዛኖች ደግሞ በየቦታው በየአካባቢው ላይ አዛኖች በጣም በጋሃድ ይወጣሉ፣ ይታወጃሉ። ብእዝኒላህ ወላሂ ማይቀር ነገር ነው። ፍትህ ለአክሱም ወገኖቻችን በተለይ ደግሞ እህቶቻችን ተማሪዎቻችን እላለሁኝ። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።